የዜጎች የምግብ ዋስትና እንዲረጋገጥ የግብርናው ዘርፍን ምርታማነት ማደግ ለነገ የማይባል ተግባር ሆኖ በስራ መገለጥ ከጀመረ ውሎ አድሯል። ግን ደግሞ ኢትዮጵያ ካላት በግብርና የመልማት አቅም አንጻር ሲታይ ከዚህ በብዙ መጓዝ እንደሚቻል አመላካች ነው። እናም አልሚ ባለ ሀብቶችን በዘርፉ በማሰማራት የግብርናውን ምርታማነት ለማሳደግ በትኩረት እየተሰራ ነው። በተለይም ከዚህ ቀደም ትኩረት ባልተሰጣቸው ግን ደግሞ በምርታማነታቸው ተመራጭና ውጤታቸው ከፍተኛ በሆኑ እንደ ካዛቫ ባሉ የግብርና ዘርፎች ላይ የተጀመሩ ስራዎች ማሳያዎች ናቸው። ሀገሪቷ ያለችበት የምግብ ዋስትና ያው በስንዴ በተለያዩ በበቆሎ ብዙ የተሞከሩ አሉ እና ያው ከዛ ተሞክሮ ይሄ ደግሞ የካዛቫ ምርት አንደኛ በዝናብ አይበላሽም፣ ሁለተኛ ምግቡ ይቆያል። ታች ለምሳሌ ሙዝ ደረሰ፣ ወዲያው ነው የሚበላሸው። ስንዴ ዝናብ ወቅት ዝናብ ይመጣ ይበላሻል። ይሄ ግን ሩቱ ስለሆነ ውስጥ ስለሆነ ሁለት ደግሞ ፕሮዳክቲቪቲውም ከፍተኛ ፕሮዳክቲቪቲ ስለሆነ እንደ አገር የምግብ ዋስትናን ለመቻል አቅጣጫ በተሰጠን መሰረት ነው ይህን ለማምረት ወደዚህ የገባ ነው ማለት ነው። ሀምሳ ሄክታር ነው ግን ለጊዜው፣ ሀምሳ ሄክታር ላይ ሰርተን ውጤቱን አይተን ከዛ ቀጣይ ለማስፋት ዝግጅቱ ማሳ ምናምን አንዳንድ ነገሮችን መርጣ አድርገናል፣ እና ይህን ስራ በተቻለ መጠን በመስኖ በተሻለ ሁኔታ ተባይም አረምንም በትካል በመከላከል ነው እዚህ ድረስ ያደረስ ነው። አሁን አብዛኛው ያው እንሳስት አተካከሉ ከቀደም ተከተሉ እዚህ አካባቢ ቀደም ይላል። ወደ ስምንት ወሩ አካባቢ ነው ወደዚህ አራት ወርም አምስት ወር ስድስት ወርም አካባቢ ወደዚህ አለ። እዚህ አካባቢ ሚታየው ስድስት ወሩ ነው። ፊት ለፊት አካባቢ ሚታየው ወደ ስምንት ወሩን ጨርሷል። እና ያው አብዛኛው ነገር ከጠበቅነው በላይ ነው። እንደ ሀገር በሰፋፊ እርሻና ሆርቲካልቸር ዘርፍ ብቻ ከ7,000 በላይ ባለሀብቶች ተሰማርተው ከ2.3 ሚሊዮን ሄክታር በላይ መሬት እያለሙ ነው። በእንስሳት ልማት ኢንቨስትመንትና በሸጦ ማልማት የግብርና አሰራርም የሚተገበሩ የዘርፉ ልማቶች በሌላ ጎን ጎልተው የቀጠሉ ናቸው። ባለፉት ሶስት ዓመታትም ይህንን የግብርና ኢንቨስትመንት ልማት በልኩ ለማሳደግ የተሰጠው ትኩረት በቁጥር የሚለካ ውጤትን አስመዝግቧል። የሶስት ዓመት እንዳታ ነው ምነግርም በእንስሳት ኢንቨስትመንት ስንመለከት 1 ሰባ አምስት ሺህ ሄክታር መሬት ተላልፏል። እንዲሁም በሰፋፊ እንስሳት ወይም ደግሞ በራንች ኢንቨስትመንት የምንለው ወደ አንድ መቶ ሀያ ስምንት ሺህ ሄክታር መሬት ተላልፏል። አጠቃላይ በእነኚህ ሶስቱ ከግማሽ ሚሊየን ሄክታር መሬት በላይ በግብርና ኢንቨስትመንት ለተሳተፉ ባለሀብቶች መሬት እንደተላለፈ የመረጃ ያሳያል ማለት ነው። ሰው እንግዲህ ከጊዜ ወደ ጊዜ የኢንቨስትመንት ፍሰቱ እየጨመረ መጥቷል። ይህንንም ለማጠናከር በርካታ ስራዎች እየተሰሩ ይገኛሉ። በእርግጥ ኢትዮጵያ የግብርና ምርቶችን በአልሚ ባለሀብቶች በማምረት ለውጭ ገበያ ታቀርባለች። ግን ደግሞ እስካሁን ያልተሄደባቸው እንደ ካሳፋ ያሉ ምርቶችን በስፋት ማምረት፣ ቡናን በተስተካከለ መጠን የውጭ ምንዛሬን ለማግኘት ያስችላሉ። በሀገሪቱ ውስጥ የምግብ ዋስትናን የሚያረጋግጥ ነው። ዜሮ ደረጃ የሚያደርስ ነው። ሁለተኛ ለኤክስፖርት አገልግሎት ከፍተኛ የሆነ የውጭ ምንዛሬ በማምጣት በጥቂት ዓመታት ውስጥ ቡናን በልጦ ሊሄድ የሚችል ነው ተብሎ ነው የሚታሰበው። በጣም ዘርፈ ብዙ ጥቅም ነው ያለው። ለምግብ ይውላል፣ ለመድኃኒትነት ይውላል፣ ለፋብሪካ ግብዓት ይውላል፣ ለመኖ ይውላል። በጣም በጣም በጣም ሰፊ ጠቀሜታ ያለው ነገር ነው። አብዛኛው ኤክስፖርት የሚደረጉ ሰብሎች አብዛኞቹ የተያዙት በባለ ሀብቱ እንደሆነ መረጃዎች ያሳያሉ። ሰሊጥ ብንወስድ ሰሊጥ፣ አኩሪ አተር የሚባሉ ኤክስፖርት የሚደረጉ ሰብሎች ናቸው። አብዛኞቹ በባለሀብቶች ሀብቶች በሁመራ በመተማ አካባቢ ይገኛሉ። በተመሳሳይ ቡና ሻይ ብንወስድ ደቡብ ኦሮሚያ በብዛት ባለ ሀብቶች አሉና። ለፎሪን ከረንሲ የውጭ ምንዛሬን ከማስገኘት አንጻር የነኚህ የባለሀብቶች ድርሻ ከፍተኛ ነው። የግብርናው ዘርፍ ኢንቨስትመንት ለማክሮ ኢኮኖሚ እያበረከተ ያለው ዋጋ በትልቁ የሚታይ ነው። ይህ የዘርፉ ሀገራዊ ፋይዳ በጉላ ውጤት እንዲገለጥም አሰሪ የህግ ማዕቀፎችና ፖሊሲዎችን በተሻለ መንገድ ለመተግበር እየተሰራ ነው። ከኢምፖርት አንጻር አጠቃላይ ደግሞ ኢንቨስትመንቱንም ከመደገፍ አንጻር ይህንን የሚደግፉ አደረጃጀቶች የመጀመሪያው ከአደረጃጀት አንጻር የምናየው ነው። በሁለተኛ ደረጃ ሊያሰሩ የሚችሉ የህግ ማዕቀፎች ናቸው። ከፖሊሲው ይጀምራል። የግብርናና ገጠር ልማት ፖሊሲ እንደምታውቁት ተሻሽሏል። አስር የትኩረት አቅጣጫዎች አሉት። ከአስሩ የትኩረት አቅጣጫ አንዱ የግል ዘርፉን ማበረታታት መደገፍ በሚል በተለየ ሁኔታ ከአስሩ የትኩረት አቅጣጫ አንዱ ሆኗል። እንግዲህ በፊቱ ሞር ትኩረት የሚያደርገው ፐብሊክ ላይ ነው፣ ስሞል ሆልደር ላይ ነው። ባለሀብቱ ላይ ትኩረት አላደረገም ነበር። አሁን ላይ ግን ባለሀብቱ በተለየ ሁኔታ መደገፍ ያስፈልጋል። አልሚ ባለሀብቶችም የኢትዮጵያ የግብርና ክፍለ ኢኮኖሚ በዘመንና በተቀናጀ መንገድ እንዲሄድ በቁጭት መስራት ለነገ እንደማይሉ ነግረውናል። ነገሩ ከኔ እርሻ ፍላጎት ወጥቷል፣ ሀገራዊ ነው የሆነብኝ። አሁን ሀገራዊ ነገር ነው ተሸክም የምሰራው። በቃ ሪቮሉሽን መምጣት አለበት። ይህ የኢትዮጵያ አዝጋሚ የሆነ የእርሻ ሲስተም ፈጽሞ መቀየር አለበት፣ መውጣት አለብን። ገባ ብዙ ነገር ማድረግ እንችላለን። ስለዚህ ወደ 300 ከ300 በላይ ኢንቨስተሮች አሉን። ከ400 ሺህ ሄክታር የበለጠ መሬት አለን። ኦኬ ይሄን አሰባስበን አቅም ፈጥረን ከመንግስት ጋር በመሆን ቻሌንጆች አሉ። ቻሌንጆች አሉ። መንግስት ይሄን ይሄን ክፍለ ኢኮኖሚ በጣም ማገዝና መርዳት ያለበት ትልቅ፣ በልዩ ሁኔታ መታየት ያለበት ነገር ነው ብዬ ነው ማምነው። በዚህም ሀገር በሚፈለገው ልክ እንድታተርፍ ችግሮችን በመለየት መስራትና ሙያዊ ድጋፎችን ጥናትን መሰረት ባደረገ ልክ መተግበር ከተሰጠው ትኩረት ሌላኛው ነው።